ሁለቱም አፈር ልዩነት አለው። አንዱ ጥቁር ነው፣ አንዱ ነጭ ነው። ዲያብሎስ እንዳይገናኙ ድልድዩን ሲያፈርስባቸው ነበርና ይህንን መጽሐፍ ያነሳውት ከውስጥ ገጾች የሆነውን ጽሑፍ ለማጋራት ነበር። ነገር ግን ከቨር ፔጁን ሳየ አንድ ሀሳብ ትዛለኝ ና ላጋራችሁ ወደድኩኝ። እንግዲህ እንደምትመለከቱት ከቨር ፔጁ ላይ ያሉት ታላቁ ኢትዮጵያዊ ሊቅ ቅዱስ አባ ጊዮርጊስ ዘጋስጫ ናቸው። እንግዲህ እንደ አጋጣሚ ሆኖ በስራ ምክንያት የአባ ጊዮርጊስ ዘጋስጫ ገዳም ሄጅ የተሳሳለም ያለው ና ከአባ ጽጌ ድንግል ጋር የተለየ ታሪክ አላቸው። እኚህ ታላቁ ሊቅ ኢትዮጵያዊ ሊቅ ማለት ነው። ይህም ታሪክ ምንድን ነው? በወቅቱ አባ ጊዮርጊስ ዘጋስጫም በበዓታቸው ሆነው አሁን ገዳማቸው ማለት ነው፣ አባ ጽጌ ድንግልም በበዓታቸው ሆኖ በሚጸልዩበት ወቅት ሁለቱ ለመገናኘት ያስቡና፣ በመሀላቸው ግን ታላቅ ወንዝ አለ ወለቃ የሚባል አሁንም አካባቢው ላይ በታላቅነቱ ይታወቃል። እና ወንዙ አላገናኝ ይላቸዋል፣ ይሞላና፣ ከዛ ሁለቱም ቅዱሳን ይሄዱና አንደኛው ከወዲኛው ማዶ አንደኛው ከወዲኛው ማዶ ሆነው ያወሩ ነበር። እና ሁል ጊዜ ለመገናኘት አስቦ ስለማይሳካላቸው አባ ጽጌ ድንግል ምን ይሏቸዋል፣ አባ ጊዮርጊስን እንዴት አድርግ ይሄን ወንዝ ተሻግሬ ላግኝህ ወንድሜ? ብለው ሲሏቸው፣ አባ ጊዮርጊስ ዘጋስጫ ምንድን ያሏቸው አንተ ካለህበት ሆነ አፈሩን እያነሳ እርጭ እኔም ካለውበት ሆኜ አፈሩን እያነሳ እረጫለሁ፣ ብለው ሁለቱም ቅዱሳን ካሉበት አቅጣጫ ሆነው አፈራ እያነሱ በወንዙ ላይ ሲረጩ ድልድይ ሰሩ ማለት ነው እና ድልድይ ሆኖላቸው በዛ ላይ ተሸጋግረው ተገናኝተዋል። እንግዲህ ይህንን ታሪክ ቦታው ድረስ ተገኝቼ በድልድዩም ላይ ተሻግሬ መኪኖችም ሲሄዱበት እስካሁን የአካባቢው ማህበረሰብም ሲጠቀምበት አይቻለሁ። የሚገርም ነገር ደግሞ ምንድን ነው አባ ጊዮርጊስ ዘጋስጫና አባ ጽጌ ድንግል ወረወሩት አፈር ከሌላና ከሌላ አቅጣጫ ሆኖ የወረወሩት አፈር ሁለቱም አፈር ልዩነት አለው። አንዱ ጥቁር ነው፣ አንዱ ነጭ ነው። በምስል ላይ ለማሳየት እንደሞከር ነው። እንግዲህ በካሜራ ብዙም አይገባም። በአይን ግን ቦታው ላይ ሄጄ ስላየሁት በትክክል ልዩነቱ ይታያል ያፈሩ። ከዚህ ውጭ ደግሞ ዲያብሎስ እንዳይገናኙ ድልድዩን ሲያፈርስባቸው ነበርና አባ ጊዮርጊስ ዘጋስጫ ለእመቤታችን ለምነው ለምን ይሄን ያደርግብናል እባክሽን አጋልጪልኝ ብለው ሲጠይቋት በቦታው ላይ ድንጋይ ይዞ ሲሄድ ሊያፈርስ ሲወረውር በመንፈስ ቅዱስ ተመርተው ሄደው ይዘውት ድንጋዩንም አስጥለውታል ማለት ነው። እንግዲህ እቺ ድንጋይ ደግሞ ለታሪክ አሁንም ድረስ ገዳማቸው በደውልነት ታገለግላለች። ያችንም በምስል ለማስቀረት ሞክረናል። እንግዲህ እነዚህ ቅዱሳን እንዲህ አይነት የሚያምር ታሪክ አላቸው። ቦታው ላይ ሄዳችሁ ብትጎበኙ ለማለት ጥቆማ ለማድረግ ፈልጌ ነው። መልካም ጊዜ።